አክብሮት ደግሞ ምስጋና የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ከኢቲቪ ጋር በነበራቸው ቆይታ በግዙፉ ይታዩ ነበሩ። ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የኢቢሲን የለውጥ ጉዞ በማድነቅ ነበር የጀመሩት። የኢትዮጵያ ቴሌቪዥን በፊት የነበረበትን ሁኔታ እናውቃለን። አሁን ደግሞ በዚህ ደረጃ ተደራጅቶ ስናየው በጣም ደስ ብሎናል። የሚያኮራም ስራ እየተሰራ ነው ኢትዮጵያ ታላቅ ሀገር ናት እና የአፍሪካ ማዕከልም ዝና ያለው ይሄም ደግሞ የአፍሪካ ኩራት ሊሆን በሚችልበት ደረጃ መደራጀቱ እና ወደፊትም የአፍሪካ ድምፅ መሆን የሚችልበት ደረጃ ላይ ሆኖ ስናየው ደስ ብሎናል፣ ኮርተናል እና ባለሙያዎችም ደግሞ ያፈራ ትልቅ ተቋም ነው። ኢቢሲ የእኛም መሆኑን አሳይቶናል ያሉት ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በሐዘናችንም ጊዜ ከጎናችን ነበረ፣ በእጅጉ እናመሰግነዋለን ብለዋል። ሐዘን በደረሰብን ጊዜ በርዕሰ ሊቃነ ጳጳሳት አቡነ ፍራንችስኮስ ቀብር ጊዜ ትልቅ ሽፋን ነው የተደረገልን፣ በመላው ኢትዮጵያ እና መላው ኢትዮጵያውያን ያዩት ነው። ያንንም ሲያዩት ካቶሊካውያንም በጣም ነው የተደሰቱት። ለካ እኛንም ያስታውሱናል ይሄን ህልም ደረጃ ሰጥተው ቤተክርስቲያናችንን ያከብሩልናል በማለት ምዕመናኑም ጳጳሳቱም እዚህ ያሉትም ውጭም ያሉትም ሁሉ በጣም ነው የተደሰቱት። እንዲያውም ደስ የሚለው ደግሞ ክቡር ጠቅላይ ሚኒስትራችን አሁን የተመረጡትን ፖፕ ሊዮ አስራ አራተኛን ሄደው አግኝተዋቸዋል እና ይሄ የሚገርመው ምንድን ነው ከአፍሪካ መሪዎች የመጀመሪያው ሊሆኑ ይመስለኛል። በዚህ ሁኔታ ላይ ሄደው እሳቸውንም ማግኘታቸውና በጣም ደስ ብሎናል። ኢቢሲ የሁሉም ኢትዮጵያውያን መሆኑን እያሳየን ያሉት ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ብዝሃነት በአግባቡ እያስተናገደ መሆኑንም በቆይታቸው አንስተዋል። በዚህ በቴሌቪዥንም ይሁን በሬዲዮም ይሁን ሁሉ አቀፍ ሆኖ ሁሉም ቋንቋዎች ማስተናገዱ በጣም ደስ ይላል። ምክንያቱም ያን ጊዜ ማንኛውም ሰው በራሱ ቋንቋ ዜናውንም ሆነ ሌላውን ጉዳይ ሲሰማ የበለጠ ትኩረት ይሰማዋል፣ ኩራትም ይሰማዋል። ይህ ሁሉንም ማቀፉ በጣም ደስ ይላል። ከፖፕ ፍራንሲስ ህልፈት በኋላ አዲሱ ሊቀ ጳጳስ ሲመረጡ ተሳትፎ የነበራቸው ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ እኔም በእጅጉ የተደሰትኩበት ታላቅ ስነ ስርዓት ነበር ብለውታል። እኔ የርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ፍራንቸስኮስ ቀብር ላይ ከተገኘው በኋላ እድሜ ከሰማንያ ዓመት በታች ስለሆነ የሚቀጥለውንም ርዕሰ ሊቃነ ጳጳሳት መምረጥ የሚችሉት ከሰማኒያ ዓመት በታች ያሉ ካርዲናሎች ስለሆነ እኔም እዛ ውስጥ በመግባት ተሳትፊያለሁ። ለዚህም እግዚአብሔርን አመሰግናለሁ፣ ምክንያቱም የመጀመሪያው ኢትዮጵያዊ ነኝ በዚህ ደረጃ ላይ ስሳተፍ። ከዚህ በፊት የነበሩት ርዕሰ ጳጳሳት ይሄ እድል አልነበራቸውም። ሊቀጳጳስ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በቆይታቸው ኢቢሲ የጀመረውን የለውጥ ጉዞ አጠናክሮ የአፍሪካ ድምፅ የመሆን መንገዱን እንዲገፋበት ጠይቀዋል።